ሰላም ሰላም፣ የብሩክና ሚኪ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ትናንትና ራሴ ላይ ሪያክሽን ቪዲዮ ሰርቼ ነበረ። ከዚህ በኋላ ደግሞ ሌሎች ቪዲዮዎች ላይ ሪያክሽን ቪዲዮ እንደምሰራ ነግሬያችሁ ነበረ። እንግዲህ የመቶ ሰው ቻሌንጃችን እንደተጠበቀ ሆኖ ይሄን ቪዲዮ አንድ መቶ ሰዎች እስከ መጨረሻው ድረስ ቪዲዮን እንድጨርሱ ጠይቃችኋለሁ ማለት ነው። እሺ እንግዲህ ዛሬ ሪያክት ላደርግላችሁ የመጣሁት ስለ ስለ አሁን በዚህ ሳምንት ወይም በዚህ ሰሞን በዚህ ሁለት ሶስት ቀን ውስጥ በጣም አወዛጋቢ አነጋጋሪ የነበረውን የቲክቶክ ክሬቲቭ አዋርድ ሽልማትን አስመልክቶ ያለውን ነገር ነው ማለት ነው። እንግዲህ ቲክቶክ ክሬቲቭ አዋርድ የሚሸለሙት የተለያዩ ኢትዮጵያ ውስጥ ያሉ ቲክቶከሮች በየዘርፋቸው በየካታጎሪያቸው ተመርጠው በህዝብ ተመርጠው ከዛ በኋላ ለሽልማት የሚበቁበት የውድድር ዘርፍ ነው ማለት ነው። እና እዚህ የውድድር ዘርፍ ላይ በጣም የተለያዩ አይነት አወዛጋቢ ነገሮች አሉበት። እና እስኪ እነዛን ነገሮች እንያቸው። እንግዲህ በጣም አወዛጋቢ ከነበሩት ነገሮች የመጀመሪያው እና ዋነኛው በቤስት ኢንፎርማቲቭ ኮንተንት ክሪኤተርነት የተመረጡት ሙሴ ሰለሞን እና ብሩክ ኒውስ፣ እንግዲህ ሁለቱ በሚወዳደሩበት ዘርፍ ላይ ነው ማለት ነው። አብዛኛው የውዝግብ መንስኤ የሆነው እነዚህ ሁለት ሰዎች ናቸው ማለት ነው። እንግዲህ ለምንድን ነው እነዚህ ሁለት ሰዎች በጣም የምናቃቸው የምናከብራቸው፣ እንዲሁም ደግሞ አሪፍ አሪፍ ዜናዎችን በትክክለኛው ሰዓትና አጭር በሆነ መንገድ የሚያሰሙ እነዚህ ሰዎች ለምን የአወዛጋቢነት ምልክት ሆኑ፣ ወይም ደግሞ ለምን የውዝግብ ምክንያት ፈጠሩ ካላችሁኝ፣ እነዚህ ሰዎች ይህን ነገር የፈጠሩት እነሱ ሳይሆኑ የእነሱ ደጋፊዎች ናቸው። የእነሱ ደጋፊዎች ለሁለት ተከፍለዋል ሙሴ ሰለሞንን ብለው የሚደግፉ ሰዎች እና ብሩክ ኒውስ የሚደግፉ ሰዎች ሆነው ነገር ግን በሃይማኖት የተከፈሉ ሰዎች አሉ። ሙሴ ሰለሞን ፕሮቴስታንት በመሆኑ የተከፈሉ እንዲሁም ደግሞ ብሩክ ኒውስ ኦርቶዶክስ በመሆኑ በየራሳቸው የተከፈሉ ሰዎች አሉ። እስኪ አንድ ቪዲዮ መጀመሪያ እንዲህ እና ከዛ በኋላ ተመልሰን እንመጣለን። ሰዎች መቼ ነው ከጎናችን ለመቆም ያሰባችሁ? አይናችሁ እያየ የኔ አካውንት ተዘጋ። አይናችሁ እያየ ሙሴ ሰለሞን ግን ቦት በማጣት ጴንጤ የለም ጴንጤ የ30 ሺህ ብቻ ነው ያለው። የኔ አካውንት ሲወሰድ ዝም ብለው። በጣም የሚያስቅ ነገር ነው። እንግዲህ እዚህ ጋር እየተመለከትን ያለ ነው ሙሴ ሰለሞን ጴንጤ በመሆኑ ሳይመረጥ ቀረ አይነት መልእክት ነው ለማስተላለፍ የፈለገው። እንግዲህ ይህ ልጅ የእሱም አካውንት መዘጋቱ የዚህ ልጅ አካውንት ጆን ይመስለኛል የቲክቶክ ስሙ እና የዚህ ልጅ አካውንት መዘጋቱን ራሱ ከፕሮቴስታንት ሃይማኖት ከመከተሉ ጋር አያይዞ አቅርቦታል እና እንደዚህ አይነት ኮንተንት የምትሰሩ ሰዎች በእርግጥ ቫይራል ይወጣል ቪዲዮዎቻችሁ፣ ምናምን ነገር ግን እንደዚህ አይነት ነገር ጥሩ አይደለም ማለት የሚፈጥሩ ተጽዕኖዎች ቀላል ነገሮች አይደሉም። እስፔሻሊ ደግሞ በሃይማኖት የሚነሱ ጸቦች በጣም ከባድ ነገሮች ናቸው። ለተለያዩ ጥቅሞች ለቪዲዮ፣ ለቲክቶክ ክሬቲቭ አዋርድ ለመሸለም ሊሆን ይችላል ብላችሁ እንደዚህ አይነት ቪዲዮ የምትሰሩ ሰዎች ፕሊስ፣ እንደዚህ አይነት ቪዲዮ ባሰሩ። እስኪ ግን ለማንኛውም ይሄ ልጅ ደግሞ የሚያወራውን ነገር እስከ መጨረሻው ድረስ እንስማው። ሴንድ ሴንድ አድርጉ፣ ኮሜንት አድርጉ ሁላችሁ። እንግዲህ እንደዚህ አይነት ኮንተንት የሚሰሩ ሰዎች ለራሳቸው ጥቅም እንደሚሰሩት የምታውቁበት አንዱና ዋነኛው መንገድ አሁን ይሄ ልጅ ያወራበት መንገድ ነው። ይሄ ልጅ እንግዲህ ምን ብሎ ነው እየተናገረ ያለው? ኮፒሊንግ አድርጉ፣ ሪፖስት አድርጉ፣ ላይክ አድርጉ ምናምን እንደዚህ ማድረጋቸው እንደዚህ ማድረጋችን እኛ የምንመለከተው ሰዎች ምንም የሚጠቅመው ነገር ለሙሴ ሰለሞን የሚጠቅመው ነገር የለም። ምክንያቱም ይሄ ነገር የሚጠቅመው ኮፒ ሊንክ ማድረጉ ሪፖስት ማድረጉ ላይክ ማድረጉ የሚጠቅመው የቲክቶክ አካውንቱን ባለቤት ነው እንጂ ለሙሴ ሰለሞን የሚጠቅመው ነገር የለም። ነገር ግን መነሻ ሀሳቡ ምንድን ነበረ? ሙሴ ሰለሞን ፔንቴ በመሆኑ ይሄንን ክሬቲቭ አዋርድ ሳይሸለም ቀርቷል ብሎ ነበር እና እንደዚህ አይነት ሰዎች የሚሰሩ ሰዎች እንደዚህ አይነት ጸብ ለማስነሳት የሚሞክሩ ሰዎች የሚጠቅሙት ለራሳቸው ብቻ እና ብቻ ነው። ስለዚህ በእንደዚህ አይነት ነገሮች እንዳትሸወዱ ለማለት ነው። ጀርባ በጭማጮች ናቸው። ልጁ በስራው ስለሚበልጠው ልጁ ከሱ በታች እንደሆነ ስለምታስበው በሃይማኖት ሽፋን አድርጋችሁ ልጁ ላይ ቦት ታስደርጋላችሁ ልጁ ኦርቶዶክስ ስለሆነ አይደለም ዜና በትክክል ስለሚያቀርብ ነው ቦት የሚገቡ ይህንን አምስት ዓመት ሙሴ ሰለሞን ዜና ሲያቀርብ የነበረው ለቤቴ ብቻ ነው ለሁላችንም ለሁላችን ነው እንጂ ለምንድን ነው የፈሪዱን ላይመስል ልጁ ከሚገባው ነው ወይም ደግሞ ከተመረጠበት ነገር አውጥታችሁ ሃይማኖት ላይ መከቱ ቴሌግራም ግሩፓችሁ ላይ ብሩክ ያልመረጠ ኦርቶዶክስ አይደለም ለምንድነው ሃይማኖት የምታደርጉ ለምን ይህን አልፈሪ ናችሁ እንዲ እንግዲህ ይሄ ልጅ እየተናገረ ያለው ይህን ቪዲዮ እንዲሰራ ካደረጉት ምክንያቶች በእኔ እይታ እንዲሰራ ካደረጉት ምክንያቶች አንዱ የቴሌግራም ቻናላቸው ላይ ገብተው ከዛ በኋላ ብሩክ ኒውስ መመረጥ አለበት ኦርቶዶክስ በመሆኑ ምክንያት እያሉ የሰሩ ሰዎች አሉ። እንግዲህ እንደዚህ በግልጽ መጥቶ ቪዲዮ ከሰራው ሰው ይልቅ ደግሞ በጣም የሚጎዱት ስማቸው ሳይታይ፣ ፎቷቸው ሳይታይ ምንም አይነት ነገር እንትን ሳይሉ በጽሁፍ ብቻ እንደዚህ አይነት ፖስቶችን የሚያደርጉ ሰዎች ደግሞ ሌላ እንደዚህ መጥፎ ሰዎች ናቸው። ምክንያቱም እነዚህ ሰዎች ደግሞ ጭራሽ ፐርሰናሊ ማታክ ማድረግ አችሉ በአካልም ማታቋቸው፣ ነገር ግን የጥላቻ ነገር አላግባብ የሆኑ ነገሮችን ሲናገሩ ይስተዋላሉ። እና እነዚህ ሰዎች የሚፈጥሩት ተጽዕኖ ቀላል አደለም። ይሄኛው ሰውዬ አሁን ተነስቶ እንደዚህ ቪዲዮ በመስራቱ የተነሳ ሌሎች ሰዎች ደግሞ ኦርቶዶክስን ወክለው የሚሰሩ ሰዎች ይኖራሉ። በዚህ የተነሳ ደግሞ የተለያዩ ብጥብጦች ይፈጠራሉ ማለት ነው። እና እንደዚህ አይነት ኮንተንት የምትሰሩ ሰዎች ስማችሁ ሳይታይ ፎቶችሁ ሳይታይ የምትሰሩ ሰዎች ደግሞ እባካችሁ እንደዚህ አይነት ቪዲዮ ከመስራት ተቆጠቡ። ይሄኛ ወንድማችን ትክክለኛ ስራ ሰርቷል ማለት አይደለም፣ ነገር ግን የሰራው ለዛ ነው፣ እሱም ትክክል አይደለም። ይሄንን ቪዲዮ የሰራው ሰው ትክክል አይደለም፣ እነዛም ሰዎች ትክክል አይደሉም። ሁለቱም ሰዎች ናቸው ትክክል ያልሆኑት እና እ ለማንኛውም መጨረሻውን ቅዱስ የተለያየ ቦታ ሂደን አሁን እንኳን ቦታ ያደረጉት ብዙ ቤንቶች አሉ። ግን ልጁ የተመረጠው በዜና ፊልድ ሆኖ ሃይማኖት ውስጥ የምትከቱት ሰዎች ግን በጣም መጥፎ እና በጣም ፈሪ እንደሆናችሁ ነው የተረዱት። አሁን ሆኖ በጌት የሆናችሁ ሁላችሁ ሂዱና ይው፣ ከላይ የማሳያችሁ የሙሴ አካውንት ነው። ይህንን ሊንክ እየተጫናችሁ ገብታችሁ ቦታ እንግዲህ፣ እንዳያችሁት መጀመሪያ ትንሽዬ አሪፍ ነገር መጥቶ ነበረ። ይሄ ሰውዬ ያው የተናገረው ነገር ምንድን ነበረ? እንደዚህ በዜና ዘርፍ ተመርጦ ልጁ በዜና ዘርፍ ተመርጦ ነገር ግን እናንተ የምትመርጡት ደግሞ በሃይማኖት ከሆነ ችግር ነው፣ እናንተ የምታወሩት ስለ ሃይማኖት ከሆነ ችግር ነው ነው ብሎ የነበረው ከዛ ግን መልሶ ደግሞ ራሱ ያበላሽ እናያለን። እንደገና ተመልሶ አይ በጌታ የሆናችሁ ሰዎች እየገባችሁ መረጡ፣ ሁላችንም በጌታንና ማንን በጌታ እያለ ራሱ እንዳለ አናውቅም። ነገር ግን እባካቸው አሁንም ድጋሚ የምናገረው ነገር እንደዚህ አይነት ኮንተንት የምትሰሩ ሰዎች ፕሊዝ፣ እንደዚህ አይነት ቪዲዮ ባትሰሩ። ምክንያቱም የሚያመጡት ተጽዕኖዎች ቀላል አይደሉም። ስለዚህ ከዛ አንጻር ባትሰሩ ላለኝ። ከዚህ በመቀጠል ደግሞ እስኪ ሙሴ ሰለሞን ደግሞ እስኪ ምን አለ ስለዚህ ነገር የሚለውን ነገር ደግሞ አሳያችኋለሁ። ሰዎች ነገሩን ብትተዉት ወይ። እኔ ጋርም ሙስሊም ኦርቶዶክስ ጴንጤ ያለ እሱ ጋርም ብሩክ ጋርም ሙስሊም ጴንጤ ኦርቶዶክስ ሁላችሁም ስንሰራው ሃይማኖት ፈልገን አይደለም የሰራነው ሃይማኖት ብለን አይደለም የሰራነው መረጃ ስናገረብ የነበረው ሲከተሉንም የነበረው ምንም ስናደርግ የነበረው ኦርቶዶክስም ነው ሙስሊምም ነው ጴንጤም ነው። ቪዲዮ ስንሰራ ለዚህ ብለን አልሰራንም። ሰውም ሲከተለ ለዚህ ብሎ አልተከተለንም መጀመሪያ። ስለዚህ አሁን ላይ ቦት ሲደረግ በሃይማኖት በእንትን በእንትን ተብሎ መባባሉ ትክክል አይመስለኝም። ሁላችሁ እንደ ሀገር አንድ የሚያደርገን ብዙ ነገር መሪዎች ሲገባ ጭራሽ የሚከፋፍሉ ጭራሽ ደግሞ ቲክቶክ ላይ መተን እሺ እንግዲህ እንደተመለከታችሁት ነው፣ ሙሴ ሰለሞን ለማለት እየሞከረ ያለው ምንድን ነው? በዚህ አይነት መንገድ እኔን አትምረጡኝ ነው ማለት። ይሄ በሃይማኖት ተከፋፍላችሁ አንዱ የሃይማኖት መከፋፈያው ሰው እኔ መሆን አልፈልግም። እኔ የሰራሁት ኮንተንቴን ለሙስሊሙም፣ ለክርስቲያኑም፣ ለጴንጤውም፣ ሃይማኖት ለሌለውም ለሁሉም ሰው እኩል ነው የሰራሁት ስለዚህ ለእኔ በዛ መልኩ ምርጫ እንትን ለማስቧል ለማስመረጥ ምናምን አትሞክሩ ነው እያለ ያለው ማለት ነው። እንግዲህ ብሩክ ኒውስም ሆነ ሙሴ ሰለሞን ወይም ሌሎች ኢንፎርማቲቭ የሆኑ ሰዎች እንደዚህ አይነት ኮንተንት ሲሰሩ ወይም ደግሞ የዜና ማቅረብ የዜና ማቅረብ አገልግሎት ሲሰሩ የሚሰሩት ምን ብለው ነው ለሁሉም ሰው እንዲዳረስ፣ ሁሉም ኢትዮጵያ እንዲያየው፣ ኢትዮጵያ ብቻ ሳይሆን ከኢትዮጵያ ውጭ ያሉትም ሰዎች ፍላጎት እስካላቸው ድረስ እንዲያዩት ብለው ነው። ነገር ግን ደግሞ ምን አይነት ችግሮች ይታያሉ? አንዳንድ ሰዎች እንደዚህ አይነት ነገር ያደርጋሉ። ሙሴ ለመቃወም የሞከረው ይሄ ነው። በዚ አጋጣሚ ሙሴ ሰለሞን እናመሰግናለን እንደዚህ አይነት ሀሳብን ስለሰጠ። ምክንያቱም እንደዚህ አይነት ጸቦች፣ ቀላል ጸቦች አይደሉ፣ በቀላሉ እንትን የሚባሉ አይደሉ። ይሄ አንድ ውድድር ነው አንድ ኮምፒቲሽን ማዕከል ነው። እና በቀጣይ ደግሞ ብዙ አይነት ሰዎች ኮምፒት ያደርጋሉ እዚህ ቦታ ላይ ስለዚህ ከዚህ በፊትም እንደዚህ አይነት ነገሮች ተስተውለዋል፣ በሆነ መንገድ ለመከፋፈል መሞከር። አሁንም በዚህ ዓመትም እንደዚህ አይነት ነገር እያየን ነው። ስለዚህ እነዚህ ነገሮች መቅረት አለባቸው ብዬ አስባለሁ። ከዛ በተጨማሪ ሌላኛው ዛሬ ደግሞ ላሳያችሁ የምፈልገው ነገር ምንድን ነው? ቲክቶክ ክሬቲቭ አዋርዱ ላይ በትክክል እዛ ቦታ ላይ መገኘት ያለባቸው ሰዎች በዛ በዘርፋቸው ተመርጠዋል ወይ በካታጎሪያቸው ተመርጠዋል የሚለው ነገር አጠያያቂ የሆነበት ሁኔታ ነው። ለዚህኛው ደግሞ አንድ ቪዲዮ እስኪ አብረን አይተን እንመለስ? አዋርዱ እንደቀጠለ ነው። አወዛጋቢነቱም እንደቀጠለ ነው። አራት ሰዓት አካባቢ ለምን ኖሚኔት አልተደረግኩም ብለው ጥያቄ ያነሱ ልጆች ነበሩ። አንድ አፍታቆም ማርቦት እነዛ ልጆች ኖሚኔ ያድርጓቸዋል። እሺ፣ እንግዲህ ቲክቶክ ክሬቲቭ አዋርድ እጩ ከተደረጉ በኋላ ሊስት ከተደረገ በኋላ ካታጎሪያቸው ከወጣ በኋላ ዝርዝሩ ከወጣ በኋላ እኛ በዚህ ዘርፍ እኮ መሳተፍ ነበረብን ብለው ቅሬታ ያቀረቡ ሰዎች አሉ። አላውቅም በትክክል እነዛ ሰዎች እነማን እንደሆኑ፣ ነገር ግን ቅሬታ ያቀረቡ ሰዎች አሉ። ቅሬታ ያቀረቡት ሰዎች ደግሞ እንትን አላሉ አልተካተቱም ነበር። ከዛ እንደገና አስቁመው፣ ውድድሩን አስቁመው ከዛ በኋላ ነው እንደገና እነዛ ልጆች ገብተው እንደገና ውድድሩ እንዲቀጥል የተደረገው። በእርግጥ ይሄ ነገር ጥሩም ጎን አለው፣ በጣም መጥፎም ጎን አለው። ጥሩ ጎኑ ምንድነው? ውድድር ውስጥ ያልነበሩት ሰዎች እንዲወዳደሩ አስችሏቸዋል። ነገር ግን ደግሞ በመጥፎ ጎኑ ስናየው፣ አንደኛ ውድድር ውስጥ ያልነበሩት ሰዎች ወደኋላ ቀርቷል። እነዛ ቢያንስ በብዙ ቦታ ይበልጧቸው ነበረ ቀድመው እየተመረጡ ስለነበረ ሌሎቹ ማለት ነው። መጀመሪያ ላይ የነበሩት ካታጎዲ ላይ ነበሩ። ከዛ በኋላ እነዚህ እንደገና ሲገቡ እነዚህ ከዜሮ ነው የሚጀምሩት። እነዛ የራሳቸውን ቁጥር ይዘው ነው የሚጀምሩት። ይሄ ትንሽ አወዛጋቢ ከነበረው ነገር ውስጥ አንዱ ነው። ሁለተኛው ነገር ደግሞ ምንድነው? ለተወሰነ ሰዓታት አስቁሞ ነበረ፣ ምርጫውን አስቁሞት ነበረ። ይሄ ደግሞ እዛ ላይ ለነበሩ ተወዳዳሪዎች መጥፎ ነው። ምክንያቱም አንድ ሰው ቦት ሊያደረግ ገብቶ ቦት ማድረግ ካልቻለና ኔትወርክ አልሰራም ካለ በቃ ጥሎት ይወጣል። ከዛ በኋላ ላይመርጥም ይችላል። ስለዚህ አንድ ቦትም ብትሆን ዋጋ አላት እና እነዛ ሰዎች እዛ ላይ ቦት ማድረግ አለመቻላቸው በዛ ሰዓት አራት ሰዓት አምስት ሰዓት አካባቢ ነው የተዘጋው እና በዛ ሰዓት ቦታ ማድረግ አለመቻላቸው አንዱ የዚህ የጎንዮሽ ጉዳቱ ነው ብዬ አስባለሁ። ነገር ግን ቲክቶክ ክሬቲቭ አዋርድ የምታዘጋጁት ሰዎች ያው እነዚህ ክፍተቶች አሉ ስንል ቀላል ያልሆነ ስራ እየሰራችሁ እንደሆነ እናስተውላለን እናውቃለን። ነገር ግን እነዚህ እንደ ሀሳብ ለማካተት ያህለው። እስኪ የሰውየውን ሀሳብ እነሱ ጨርሰው ልጆቹ ኖሚኒ አለማድረግ ስጠት ነበር። ከዛም በኋላ አቁሞ ደሞ እንደገና ኖሚ ይደረጉ ማድረግ ስጠት ነው። ምክንያቱም እነሱ ሲገቡ ሌላዎቹ በጣም ሄደው ነበረ የኮንተንት መደበል አለቅ ነበረ እንደነ ሙሴ ሰለሞን ያሉ በሕግ አግባብ ይጠየቁ የሚገባቸው ማህበረሰብን ያጨበረበሩ፣ ወደ ውጭ ሀገር ትሄዳላችሁ ብለው ሰዎች ብር እንዲከፍሉ የገፋፉ ሰዎች፣ ያመኗቸው ሰዎች እንደዚህ አይነት ሰዎች በሕግ አግባብ መጠየቅ ሲገባቸው ለሽልማት ኖሚኒ ማድረግ በራሱ ከሽልማት አላማ አንጻር ከማበረታታት አንጻር ዓላማውን እየሳተ ነው። ሌላው በጣም ሚገ እሺ እንግዲህ ይሄ ሰው ደግሞ ሌላ ያነሳልን ነገር ምንድን ነው? ቲክቶክ ክሬቲቭ አዋርድ ላይ መመረጥ ያልነበረባቸው ሰዎች ተመርጠዋል። ለምሳሌ ሙሴ ሰለሞን መመረጥ አልነበረበትም። ምክንያቱም ወደ ውጭ ሀገር ይመስለኛል ዮሃ ሚዲያ ላይ አንድ ኢንተርቪው ተሰርቶ ነበር፣ እና ወደ ውጭ ሀገር መሄድ ትችላላችሁ በዚህ ድርጅት በኩል ወደምትፈልጉት ሀገር መሄድ ካልቻላችሁ ብራችሁን ከከፈላችሁ በኋላ መሄድ ካልቻላችሁ በእኔ ስም ብራችሁ ማስመለስ ትችላላችሁ አይነት የሚል ቪዲዮ ሰርቶ ነበር። ከዛ ዩዋ ሚዲያ ላይ የቀረበ ኢንተርቪው ነበር። ሌሎችም ነገሮች ነበሩና ከዛ አንጻር በህግ አግባብ መጠየቅ የነበረበት ሰው እንዴት ቲክቶክ ክሬቲቭ አዋርድ ላይ ጭራሽ ለሽልማት እጩነት ታቀርቡታላችሁ የሚል ሀሳብ ነበረ። እንግዲህ እዚህ ሀሳብ ላይ እኔ ብዙም አስተያየት አልሰጥም፣ ነገር ግን እናንተ እስኪ ምን ይመስላችኋል? ሙሴ ሰለሞን በእርግጥስ መጠየቅ ነበረበት? በትክክልስ ቲክቶክ ክሬቲቭ አዋርድ ላይ መቅረብ አልነበረበትም ወይስ መቅረብ ነበረበት? የእሱ ጥፋትስ ምኑ ላይ ነው የሚለውን ነገር እስኪ እናንተ ከእናንተ ሀሳብ ምን ትላላችሁ የሚለውን ነገር ኮሜንት ላይ አስቀምጡልኝ። እንግዲህ የዚህ ሰው ሀሳብ ይሄንን ይመስላሉ። ቀጣይ ደግሞ ሌላኛው ቲክቶክ ክሬቲቭ አዋርድ ላይ መቅረብ አለባቸው ብዬ የማስባቸው ሰዎች በዛ ልክ ግን እየሄዱ ያልሆኑ ሰዎች አሉ። እስኪ እንያቸው እነሱ ከእነሱ ሰዎች አንደኛዋ ሴት ብዬ ማሰባት ዩቲ ወይም ደግሞ ሀያት እዚህ ቲክቶክ ክሬቲቭ አዋርድ ላይ ክሬተር ኦፍ ዘ ይር ተብላ መሸለም ነው የነበረባት። ፕላስ ደግሞ በተለያዩ ውድድሮች ላይ ማሸነፍ የነበረባት ሰው ነበረች። እስኪ ከእሷ አንደበት አንድ ነገር ላሰማችሁ። እሺ እንግዲህ እሷ የምትለን ምንድን ነው? የቲክቶክ ኮሚኒቲውን የሚመጥን የቲክቶክ ማህበረሰቡን የሚመጥን አይነት ስራ ሰርቻልን ቲክቶክ ክሬተር ኦፍ ደይር ላይ መሳተፍ መቻል አለብኝ የሚል ሀሳብ አላት። እርግጥ ነው በጣም በጣም የሚያስገርሙ ስራዎችን ሰርታለች፣ በፊልሙም ዘርፍ፣ ከዛም ደግሞ በማህበረሰቡ ጋር ባላት ተሳትፎ ማለትም የተለያዩ ሰዎችን ስታግዝ ነበር ስትረዳ ነበር። ላይቭ ላይ ቁጭ ብላ ብር ሰብስባ ከዛም በመቀጠል ደግሞ ሰዎችን ስታግዝ ነበር። በዓል ማክበር ለማይችሉ ሰዎች ብር አሰባስባ ሄዳ ስታግዛቸው ነበር እና ይሄ ቲክቶክ ክሬተር ኦፍ ዳየር ሊያስብላት ይችላል። መመረጥ ያለባት ነች። ከድሮም ጀምሮ እናቃታለን። እኛም ገና ቲክቶክን ማየት ከጀመርንበት ጊዜ ጀምሮ በጣም አዝናኝ የሆኑ ስኪቶችን ማቅረብ፣ ሌሎች ሌሎችን አይነት የቲክቶክ ስራዎቿን ስታቀርብ እናቃታለን። ይሄ በጣም ደስ የሚል ነገር ነው እና እሷ በትክክል ይገባኛል የሚለውን ጥያቄ አቅርባለች። በእርግጥ እየመራ ያለው አዶናይ ነው። እስካሁን ባለኝ መረጃ መሰረት እየመራ ያለው ቲክቶክ ክሬተር ኦፍ ዳየር ላይ አዶናይ ነው። እስኪ እናንተ ማንም ቮት እንዳደረጋችሁ ቲክቶክ ክሬተር ኦፍ ዳየር ላይ ኮመንት ላይ አስቀምጡልኝ። የእኔን ከጠየቃችሁኝ ደግሞ እኔም ቮት ያደረግኩት አዶናይ ነው። ያው እኔ እንደዛ ብዬ የተናገርኩበት ምክንያት ወይም ደግሞ ቦት ያደረኩበት ምክንያት ለምንድን ነው አዶናይ ሞር በዚህ ዓመት ብቻ የምናወራ ከሆነ ምክንያቱም የቲክቶክ አዋርዱን እያወራን ያለ ነው። እችን አመት ብቻ ነው። አዶናይ በዚች ዓመት ውስጥ በጣም ኢምፓክትፉል የነበረ በጣም ተጽዕኖ ፈጣሪ የነበረ ሰው ነው። ፖዘቲቭ ነገሮችን ከመፍጠር አንጻር፣ ከዛ ማህበረሰቡን ከማነቃቃት አንጻር፣ ከዛም በተጨማሪ ደግሞ የተለያዩ ስራዎችን ሲያቀርብ የነበረ ሰው ነው እና በእኔ እይታ በዚህ አመት ይገባዋል ብዬ የማስበው አዶናይ ነው። አብዛኞቹም ሰዎች እየመረጡ ያሉት ሰዎች አዶናይ ነው። ነገር ግን ደግሞ ሪስፔክት ማድረግ ያለብንንም ሰዎች ደግሞ ሪስፔክት ማድረግ መቻል አለብን። ምክንያቱም በጣም ማድነቅ ያለብን በጣም ትልቅ ሌቭል ላይ ልናስቀምጣቸው የምንችላቸው ቲክቶከሮች አንደኛዋ አዩቲ ነች እና እሷን እዚህ ውስጥ ማካተት እፈልጋለሁ። እንግዲህ ይሄ ፕሮሞሽናል ቪዲዮ አይደለም። እንደዛ ብላችሁ ተከፍሎት ነው ምናምን ብላችሁ እንዳታስቡ፣ ጀስት ሀሳብን ሼር ከማድረግ አንጻር ነው እንግዲህ ለዛሬ ይዘን የመጣናቸው ቪዲዮዎች ይህን ይመስላሉ። ሪያክሽን ቪዲዮዎቻችን ይህን ይመስላሉ። እስኪ ሪያክሽን ቪዲዮችን እንዴት ነው ይቀጥል ወይስ ሳይቀጥል? የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮችን ይህን ይመስል ነበረ። ነገ ደግሞ በሌላ ቪዲዮ እንገናኛለን። ይመቻችሁ።